ሰብሎችን ያልታጠበ አንድ ነገር ገረመኝ ነው ማለት ነው። በምስሉ ላይ ኧረ ሀገር ያላቸው ሴቶች ምን ነግቷቸው ነው ትዳር ሶሻል ሚዲያ ላይ ፎቷችሁ ነው ማለት ነው። እኛ ሀበሻ ባህል የሚባል ነገር አለ። እኔ በጣም የገረመኝ ነገር ማለት ነው። ቻይና ነው እንደ ቻይና እኮ ከገበያ በገዛጃችሁ አትሰደቡ። ራሳችሁ ባከበራችሁ ልክ ነው የምትከበሩት። ስለዚህ ሶሻል ሚዲያ ላይ ወጣችሁ ትዳር ሳይሆን የምትፈልጉት፣ መቼም ሰው አገር ነው የሚያገባው እንጂ የሆነ ቦታ መሄድ ስለፈለገ ይሄዳል እንጂ ትዳር እንደዚህ አይነት ትዳር አይገኝም። እና ደግሞ በጣም የታዘብኩት ነገር ማለት ነው ሰው እራሱ ባከበረ ልክ ነው የሚከበረው። ሴትነታችሁን አታስንቁ፣ ሴትነታችሁን አስከብሩ። እንዲህ በስንት ነገር ነው ነገር ሚተተምመታ እና ማለት ነው። ሌላ ደግሞ የገረመኝ ወንዶች ሀገር ስጥ ውጭ ብለው ከዱባይ ይላሉ ማለት ነው። ሲመርጡ፣ ምርጫቸው በዛ ላይ ደግሞ የገረመኝ ነገር ቁመት፣ መልክ የማይመርጡት ነገር ጠይቁ። እና እናንተ ገበያ ቃናችሁ ወይስ እንዴት እንደዚህ ሊሆን ይችላል? እኔ የቻይና ገበያ ነው የሚወጡት፣ ወረቀት ይዘው ምናምን፣ ገበያ ላይ ወጥተው ነው ትዳር የሚፈላለገው፣ ቤተሰቦቻቸው ናቸው የሚሄዱት። ስለዚህ እኛ ሀገር ደግሞ እስከዚህ ደረጃ አልተዳረስንም። ስለዚህ ተው የመዳም ቅመሞች ምሽተው ውጥተው ተው የመዳም ቅመሞች ናቸው። ራሳቸውን እንደዚህ ልካት አድርጎ ምክንያቱም ብዙ የሚደበር መደበሪያ የሚፈልግ ሰው አለ። አንዳንድ ሰዎች ባለትዳር ሆኖ ነው ትዳር ፈላጊ ነኝ ብለው የሚቀርቡት። አንዳንዶቹ ደግሞ ሀገር ፈልገው ውስጥ ሳይሆን አሁን ማናውኑ ነገር ውስጣቸው ነው ሚስት ጠፍቶ ነው? ሚስት የለም ነው? ባገሩ ላይ እንደው ሴት ጠፍቶ ነው? ስለዚህ ይሄ ራሱ ምንድ ነው? ይሄ ቢዝነስ መንገድ መሆኑ ነው። እኔ ሀቢባን በጣም ነው የሚወዳት፣ ጀግና ሴት ናት፣ ጥንካራት፣ ኮንፊደንስ ያላት በጣም ነው የሚወዳት። የምር ማለት ነው። እኔ እንደ በቃ ሀሊማ በጣም ነው የሚወዳት፣ ሀቢባ በጣም ነው የሚወዳት። ለምን በቃ አስከፍርነቷ ደስ ይለኛል። ግን እዛ ቤት ሄዳችሁ ልጅቷቸውን የምትንጠለጠሉ ሴቶች ቢያንስ ለራሳችሁ ክብር ተጠንቀቁ። ያሳው ሶሻል ሚዲያ ላይ ነው ያያችሁት። ዳር ነው የታገኙት ብሎ አድርጓችሁ ከዛም በኋላ ያገኛችሁ ሊያወራችሁ ይችላል፣ ግን እስከ መጨረሻ ጥግ ድረስ ፎቶችሁ አይጠፋም። ፎቶችሁ የሚጠፋ ቦታ አይደለም፣ በታሪክ ሊጠፋ አይችልም፣ ሲስቴም ካልተዘጋጀ። ስለዚህ ለራሳችሁ ክብረ ደግሞ ትጠነቀቁ አይሻለንም ወይ ወንዶችዬ? ደግሞ እራሱ ሀገር ውስጥ ሆናችሁ የዱባይ ሴት ምናምን የምትሉ ማለት ነው። ሌላ ደግሞ የገረመኝ ነገር ሴቶች ስራ የማይኖራቸው እኔ ሰርች አኖረዋለሁ የምትሉ ሴቶች እንዲህ እናንተ ቋይ የሚል ባል ነው የገባችሁ? ምንድን ነው እናንተ እሱ ስራ የማይኖረው ችግር የለውም የምትሉት? ስራ ከሌለው ታዲያ ባለ ወንድ ብቻ ምን ያደርግላቸው? ለሴቶች ታውቆ መሆን ትዳር የሚገኘው ከፈጣሪ ዘንድ ብቻ ነው። ትክክለኛ ትዳር የሚሰጠው ፈጣሪ ነው። ሶሻል ሚዲያ ስለወጣ፣ ሶሻል ሚዲያማ ብዙ ሰው ያገናኛል፣ ሁሉም ትዳር ላይሆን ይችላል። ይሻወዱ ጊዜያችሁ ዝም ብላችሁ አታባክሉ። በተረፈ ወዳችሁ አለው